ዛሬ እንግዲህ የመጣሁት የእናንተን እርዳታና የእናንተን ሀሳብ እፈልጋለሁ ማለት ነው። በተለይ ያው አረብ ሀገር የምትገኙ እህቶች እናንተን ይመለከታል። ሀሳብ አስተያየት ስጡ ስል ሁላችሁንም እጠይቃለሁ። በትትና ማለት ነው እንግዲህ ዛሬ የመጣሁበት ያው እኔ እንደ ማንኛውም የአረብ ሀገር ስደተኛ እህታችሁ ነኝና ያው አረብ ሀገር ረዥም ዓመት ነው የሰራሁት ማለት ነው። እሱም እንግዲህ አረብ ሀገር ያው አስር አመት ሰርቻለሁ ማለት ነው። ስለዚህ ብዙዎቻችን አረብ ሀገር እንሰራለን እንጂ ምንም ያለ ምንም ነገር ነው ጉልበታችንም ሆነ ምናችን የምናፈሰው እሱ እና የመጣሁበት እንግዲህ እናንተ ለምን አላማክራችሁም? ለምን ዩት ቤተሰቦችን ለምን መልካም መልካም ኢትዮጵያውያን አሉ አይደለ? ስለዚህ እነሱን ላማክር ብዬ ነው የመጣሁት ማለት ነው። ስለዚህ እናንተ ደግሞ እንደማታሳፍሩኝና ያልሆነ ኮመንት እንደማትጽፉ ተስፋ አደርጋለሁ። ብትችሉ አይዞሽ ያላችሁ አበረታቱኝ፣ እንደውም ቻናሌን በማየት አበረታቱኝ ማለት ነው እና እንግዲህ ዛሬ የመጣሁበት እጅግ በጣም የሚያሳዝን እጅግ በጣም ልብ በሚነካ ነገር ነው የመጣሁት ማለት ነው። ይቅርታ ሰላም ሰላም፣ ውድና የተከበሯችሁ የቻናል የቤተሰቦች እንደኛችሁ ደህና ናችሁ ሰላማችሁ ብዛ? በያላችሁበት የዓለም ዳርቻ እንኳን ደህና መጣችሁ ወደ ፋንታ ሀይ ጎንድሬ ዩቱብ ቻናል ስለመጣችሁ ስለምትመጡ፣ ሀሳብ አስተያየት ስለምሰጡ፣ ሰብስክራይብም ስለምታደርጉ እጅግ በጣም አመሰግናለሁ እያልኩኝ እንግዲህ ዛሬም እንደተለመደው በጣም በሚያሳዝን ከሁን በፊት የምመጣው ያው ፊትፈታ ምናምን ነበር የምመጣ ማለት ነው። ዛሬ ግን አንዳንዴ በቃ የሆነ ነገር በልባችን ይዘን ያመናል፣ ከሚያምን ደግሞ ለምን አወጣነው ነው አንረጋጋም በሚል እንግዲህ መጥቻላችኋለሁ ማለት ነው። እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን ስል በትትና ጠይቃችኋለሁ ማለት ነው። እንግዲህ ዛሬ የመጣሁበት ያው እኔ እንደ እናንተ እንደ ብዙ የአረብ ሀገር እህታችሁ ነኝ። አረብ ሀገር እንግዲህ ያው ለረዥም አመት ሰርቻለሁ። ስምንድን ነው ምናምን ካላችሁ አረብ ሀገር አስር አመት ነው የሰራሁት። ሰው አስር አመት ሰርቼ ግን ብር የለኝም፣ ቤትም የለኝም። ምናልባት ብር ሁኔታ አደረግሽው ምናም ምናም ማለታችሁ አይቀሬ ነው። እንግዲህ ያው ብር ሁኔታ አደረግሽ ለሚለው እሱን ደግሞ በቀጣዩ የምነግራችሁ ይሆናል ማለት ነው። እንዴት አስር አመት ሰርተሽ ብር አይኖርሽም ብላችሁ የብዙዎቻችሁ ጥያቄ ሊኖርባችሁ ይችላል። ነገር ግን እሱን በሂደት ቀስ ብዬ እነግራችኋለሁ ማለት ነው። ነገር ግን አሁን የመጣሁበት ማለት በቃ እኔ መግባት እፈልጋለሁ፣ ደክሞኛል ምናምን ስራ ሁሉ በቃ የሆነ ስልጅት ይላችኋል አይደለ? ከአቅም በላይ ስትሆኑ በቃ አስር አመት ማለት ቀላል አይደለም። ከአንድ ቤት ብዛት ላይ ደግሞ አረቦችን ታውቃላችሁ። የፈለግ እንኳን ቢወዷችሁ ጸባያችሁ ይቀያየራል ምናምን ነገር ረዥም አመት ስትቀመጡ ይመስለኛል፣ እኔ እነሱ አይፈልጉም። በነገራችን ላይ ግን እኛ እንደሌላ ዜጋዎች እንትን አይደለንም። በቃ ያኔ በሁለት ዓመት በምን ስለማንሄድ ሌላ ሰራተኞች አሁን እንደተዋደዱ ነው የሚለያዩት። እነዚህ ነው ምላችሁ፣ ሁለት ዓመት ምናምን እንደዛ ሰርተው። እኛ ግን እንደዚህ አይነት ነገር አይንጸባረቅብንም። ስምንት ዓመት ዘጠኝ ዓመት እዛ እዛ የበለጠ ራሱ እንሰራለን። እና ያንን ሲሆን እነሱ ጋር መነጋገር አለ፣ የሆነ መሰለቻሸት እነሱም ሲናገሩ የሆነ እኛም ስልችት ይለናል። ማለት ከአንድ ቤት ያለ ምንም ነገር በባህሉም በምኑም በደስተውም አንድ ቤት ስንቀመጥ ይሆን የሚሰማ ነገር አለና በዛ የተነሳ እንግዲህ እነሱም ያው ያኔ ጸባያቸው ተቀያይረዋል። እኔም ደግሞ መሄድ እፈልጋለሁ። ምክንያቱም ግን ይሄ እጄ ምንድን ነው ማድረግ አሁን ሀገራችን እንደምታየው ጦርነት ነው። ከዚያ ባሻገር ደግሞ ቤት የለኝም እና አሁን ደግሞ ልስራና ቤት ማለት እነሱ ጋር ልቀመጥ ወይንም ተመልሼ መጥቼ ልስራ ብል ደግሞ ያው የሴት ልጅ እድሜ ታውቃላችሁ፣ ብዙዎቻችሁ ገደብ የሚባል ነገር አለ። አሁን የሰራውት ቀላል አይደለም። እና እንዴት ነው ማድረግ የምችለው? ቤት ኪራይ ውድ ነው። ለምሳሌ ሸገር ሸገር ማይታሰብ ነው። ሸገር ከየት መጥቶ ነው? ሸገር እንቀመጥ ብንል ራሱ ሸገር በጣም ብዙ ብር ነው የሚሆነው። አይደለም ሸገር፣ ወደ እኛ ራሱ ወደ አማራ ክልል በጣም ውድ ነው ቤት ክራይ። ግን እሱም ሆኖ እያለ ደግሞ እንደምታውቁት ሀገራችን በቃ ሰላም የለም፣ ምን የለም፣ ጦርነት ነው ምናምን ቤተሰብም ደግሞ እንምጣ ምናምን ስንላቸው ምን ልታረጊ ነው የምትመጭ፣ በደህና ቀን ይሄድሽው ምናምን ይሉናል። እኛ ረዥም ዓመት ተቀምጥና እኛ እስከ መቼ ድረስ ነው የምንቀመጠው? ሰው ሀገር ላይ በጣም ብዙ ታሪክ አለ በነገራችን ላይ ግን አሁን አውሮቹ አውሮቹ አውሮቹ አልጨርሰውም ማለት ነው። እንግዲህ ፓርት ቱ ፓርት ምናምን ዛሬ ፓርትዋን ቀጥለናል። እናንተ ቪዲዮን ካያችሁት ደግሞ የምንቀጥል ይሆናል ማለት ነው። እና እናንተ ምን ትላላችሁ? እስኪ አሳብ አስተያየት ስጡኝ። እኔ ምክር እፈልጋለሁ ከእናንተ ጋር እናንተን እንድትመክሩኝ እፈልጋለሁ። ስለዚህ ምንድን ነው ማድረግ የምችለው? እና ያው ያለው ነገር ይሄ ነው። አይ ዝም ብለሽ ተቀመጭ ነው የምትሉት ወይንስ ሄጅ ነው የምትሉኝ? እኔ ምንም ግራ ገብቶኛል። ሄጅስ ለምሳሌ አሁን ትንሽ ስራ የምንስራ ብንል እንደ በመቶ ሺህ ብር ምናምን ስራ እንስራ ብንል ምታውቁት ሀገራችንም ሰላም የለም፣ ጦርነት ነው ምናምን በጣም በተለያየ ነገር የምናየው ሁሉ በጣም የሚያስጠላ ነገር ነው። እና ይሄ ይሄን ሳይ ደግሞ እንዱ ተቀመጭ ተቀመጭ ይለኛል። ግን ደግሞ ተቀምጨስ ያለ ምንም ነገር፣ በነገራችን ላይ ማንም ሰው ሲጉልበታችሁ ሲኖር ገንዘብ ሲኖራችሁ ነው ሁሉም ሰው የሚያጨበጭበ የሚያለቀልቀው፣ ግን ገንዘብ ከሌላችሁ ማንም ዞር ብሎ የሚያያችሁ ነገር የለም ነው ምላችሁ እና በተለይ አረብ ሀገር ያላችሁ ልጆች ገንዘብ ልትይዙ ይገባችኋል። ብራችሁን ሴብ ልታደርጉ ይገባችኋል። እኛ ስበሳችን መመካከር አለብን። የእውነቴን ነው የምላችሁ፣ መተጋገዝ አለብን። ስለዚህ እኛ ካልተመካከርን እኛ ካልተጋገዝን ደግሞ ማንም እኛን የሚያግዘን ነገር የለም። ቤተሰብ ኦልሬዲ እኛን አይረዳንም። በቃ ምንም፣ እኛ እነሱን እናስተምራለን፣ ለወግ ለማድረግ እናበቃለን እነሱ ግን እኛን ቼክ አያደርጉንም። ቼክ ቼክ ታውቃላችሁ፣ እንደዛ አያደርጉንም። ለምን እንደሆነ አላውቅም። ኦልሬዲ የአረብ አገር ኢትዮጵያን ጥለን ከወጣን በኋላ ልጅነታችንን ምናችንን በቃ ይረሱታል መሰለኝ። ለዛ እዛ ላለው ሰው ነው እነሱ ፎከስ የሚያደርጉት። እኛ እዚህ እየተቃጠልን በጣም ብዙ ነገር መስዋዕት እየከፈልን በቃ ብዙ ነገር እየሆነ ነው እንትን የምንለው ስለዚህ ቤተሰብ ለምን እንደማይረዳን እኔ አንዳንዴ ግራ ነው የሚያጋባን። የእውነት በቃ ብር እንድናወጣ ብራችን ማጥፋት የተለያየ ይህን ግዙ ስንላችሁ፣ ቤት ግዙ ስንላችሁ፣ እቃ ግዙ ስንላችሁ፣ ብራችን ለምልምልምልም አድርገው ነው የሚጠብቁን የአብዛኛዎቻችን ቤተሰቦች እና ስለዚህ ይሄንን በምንድን ነው የምንማረው፣ ውስጥ በምንድን ነው የምንቀረፈው? እና ያው ያለው ነገር ይሄ ነው ውድ ቤተሰቦች። ዛሬ ግን የነበረኝ ጊዜ ይህንን ይመስላል ማለት ነው። እንግዲህ በሌላ ቀጣይ ደግሞ ያው እንግዲህ ብሩን የት እንዳደረግኩት አልነገርኳችሁም። በሌላ ቀጣይ የምነግራችሁ ይሆናል ብሬን የት እንዳደረግኩት ምን እንደሆነብኝ ማለት የኮመንታተሮችን ብዛት አይቼ ካያችሁት ቪዲዮውን የምናገረው ይሆናል ማለት ነው። ለዛሬው ግን የነበረን ጊዜ በዚህ እንጠናቀቃለን። ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበልን። ለመናገር ጦርነት በጣም ብዙዎችን እያስቸገረ ነው። ብዙዎችን ከቤት ንብረታቸው እያደረገ ለልመናና ለተለያየ ነገር እየዳረጋቸው ነው። በየቲክቶኩ በየፌስቡኩ ስናየው ና ፈጣሪ ይህንን ክፉ ዘመን በቃ ይበለን ነው ብለው። ለዛሬው የነበረን ጊዜ ግን ይህንን ይመስላል። በተረፈ ሁላችሁንም ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ ማለት ነው እና ያው እንግዲህ ይሄንን ይመስላል። እውነት ለመናገር ብዙም ያው ንግግር እንትን አለም ነርቨስ ሁኜ ነው ማለት ነው። እና ለማንኛውም ሰላማችሁ ብዙ ትትርፍ ይበድልኝ። በሌላ ቪዲዮ መጣላችኋለሁ።